ሌላው ነጥብ ሙስሊሙን አለም ማጣቷ ምን ያክል ያስከፍላታል የሚለው ነው። አለም በየቦታው ጠልቶ ሲያጠቃቸው ለአይሁዶች ጥበቃ ሲያደርጉ የቆዩት ሙስሊሙ አለም ነበር። ነቢዩ ስ ሰለም መዲናን ሲቆጣጠሩ በሰሂፈተል መዲና የመዲና ህገ መንግስት ብለው ሲያወጡ ለበኒ አውፍ አይሁዶች ጥበቃ አድርገው ነበር። ኡመያዎችና አባስዮች ሲመጡ እንደዚሁ በዚሚ ስታትስነት ማዕረግ ተሰጥቷቸው ጥበቃ ተደርጎላቸው ቆይተዋል። በኡመያውያንና በአባሲዮች ስርወ መንግስት ማለት ነው። እነዚህ እንዲህ ሁለቱ ከነቢዩ ስ ሰለም ኪላፋ ራሺዳ በኋላ የመጡት ሁለት ግዙፍ ስርወ መንግስታት ናቸው። ታዋቂው የአይሁዳዊ ታሪክ ሰው ማርክ አር ከሆን ምን ይላል መሰላችሁ? ጁዝ አንደር ኢስላም ወር ጀነራሊ ሞር ሰኪር ን በተር ትሪትድ ን ክርስቲያን ሮፕ ከክርስቲያኑ አውሮፓ ይልቅ በሙስሊሙ አለም አይሁዳውያን የተሻለ ጥበቃና ሴኩሪቲ አግኝተው ኖረዋል ብሎ እውነታውን የሚያስቀምጥበት አለ። የስፔን መመልከት እንችላለን። በስፔን አንደሉስ ጎልደን ኤጅ እስኪባል ድረስ የአይሁዳውያን ወርቃማ ጊዜ ተብሎ እስኪጠራ ድረስ አይሁዳውያን ብዙ ማዕረግ ያገኙበት የተረጋጋ ህይወት ይመሩ የነበሩበት ነው። እንግዲህ የስፔን የአንደሉስ የሙስሊሞች ስርወ መንግስት በነበረበት ወቅት ማለት ነው። የሙስሊሞች ስርወ መንግስት ሲወገድ ደግሞ አይሁዶቹ እንዲባረሩ ተደርገዋል። የሴፋርዲም የሚባሉት አይሁዶች ከዛ የተባረሩት ናቸው። በነገራችን ላይ በኋላ ላይ ወደ አረብ ሀገር ሄደው ወደ ኦቶማን ሄደው ኖረዋል። አይሁዳዊ ታሪክ አዋቂ ሄንሪች ግሬትስ የሚለው ነገር አለ። ምን ይላል? ስ ወዘ ጎልደን ኤጅ ፎር ዘ ጁስ ዘ ወር ፕሮቴክትድ ን ኦነርድ ሞር ዘን ኤኒወር ልስ ን ወርልድ። በዓለም ከየትኛውም ቦታ ከነበረው በተሻለ ጥበቃና ክብር ተሰጥቷቸው ይኖሩ ነበር፣ በስፔን አንደሉስ፣ በሙስሊሞች ግዛት ውስጥ አይሁዳውያን ይላል። ከዛ በኋላ ሙስሊሞች ከስፔን ተሸንፈው ሲወጡና እንትን ሲሉ እንደገና እንዲሰደዱ ተደረገ። ተቀብለው ያስተናገዷቸው ቦታ የሰጧቸው በግሪክ በምን በምን የሙስሊሙ ዓለም በፓለስታይን ጭምር ቦታ የሰጧቸው ገብተው እንዲኖሩ ያደረጓቸው ኦቶማኖች ናቸው። ሱልጣን በያዚድ ሁለተኛ በዚህ በኩል በሰፊው ስሙ ይጠቀሳል። ራሻ ላይ ደግሞ እንደዚሁ ከፍተኛ ጭፍጨፋ ሲደርስባቸው የራሻን ፖግሮም ተብሎ ይጠራል። በ19ኛው ክፍለ ዘመን ማለት ነው። ከፍተኛ ጭፍጨፋ ሲደረግባቸው እንደዚሁ ተቀብሎ ዜግነት የሰጣቸው ኦቶማን ሱልጣኖች ናቸው። ከዛ ባለፈ ደግሞ በሁለተኛ የዓለም ጦርነት ስትመጡ ደግሞ ሙስሊሙ ዓለም ሊያድናቸው ሞክሯል። ናዚዎች በጣም ከፍተኛ ጭፍጨፋ ሲያደርሱባቸው የአልባንያ ሙስሊሞች በጣም ብዙ አይሁዶችን በቤታቸው እየደበቁ አድነዋል። ሞሮኮና ቱኒዚያ ላይ ቪቺ ፍራንስ ተብሎ ይታወቅ ነበር ከወረራ የተረፈው የፈረንሳይ መንግስት በወቅቱ ጸረ ሴሜቲክ የሆኑ ፖሊሲዎችን ለማስፈጸም ሲመጣ በቅኝ ግዛቶቹ ላይ ማለት በቱኒዚያ ና በእንትኖች ላይ ቅኝ ግዛት ውስጥ ያሉ የሙስሊም አስተዳዳሪዎች እንኳን እምቢ ብለው እነዛን ጸረ ሴሜቲክ ፖሊሲዎችን አላስተገብርም ብለዋል። በቅኝ ግዛት ውስጥ እንኳን ሆነው ማለት ነው። ሞሮኮና ቱኒዚያ በዚህ በኩል በስፋት ይጠቀሳሉ። ኢራን ከፓሪስ ለተባረሩ አይሁዳውያን ፓስፖርት ሰጥታለች። በመቶዎች የሚቆ ጠሩ አይሁዳውያንን ማለት ነው። በሁለተኛ የዓለም ጦርነት ጊዜ ከታሪክ ጀምሮ ስናየው በጣም ከፍተኛ በደል ሲደርስባቸው ጥላቻ ሲደርስባቸው ከለላ ይሰጣቸው የነበረው የሙስሊሙ ዓለም ነበር። ባለፉት 67 ዓመታት ግን በሚያሳዝን ሁኔታ ከቅኝ ገዥ አገራት ጋር በማበር ከእንግሊዝ፣ ከአሜሪካ ጋር በማበር ለረጅም ጊዜ ከለላ ሲሆናቸው የኖረውን ሙስሊሙን ዓለም ሶስተኛ ቅዱስ ቦታ በመንጠቅ አውቅስለውታል ጽዮናውያን ማለት ነው። መካከለኛው ምስራቅም በሎቤ ኃይል ወደ ፍርስራሽነት አስለውጠዋል። እስካሁን ድረስ ቅዱስ አሜሪካ ከዘጠናዎቹ ጀምሮ ስታጠቃቸው ስታፈራርሳቸው የቆየቻቸው የሙስሊም ሀገራት በሙሉ በእስራኤል ሎቢ በነ ኔታንያሁ የሎቢ ጉትጎታ የተደረጉ ናቸው እና ከፍተኛ ቁስል በሙስሊም ማህበረሰብ ዘንድ ፈጥረዋል። ዓለም ሲጸየፋቸው ያስተናገዳቸውን ሙስሊም ማለት ነው። ደጋፊዎቻቸው እንኳን እንደሚጠሏቸው እያወቁ ብቸኛ ተቀባያቸውን አጥተዋል። ከፍተኛ ጥላቻና ቂም አውርሰዋል። ይሄ ነገር ጽዮናውያኑን ከፍተኛ ችግር ውስጥ እንደሚከታቸው ማወቅ ያስፈልጋል ማለት ነው። አላህ ግፈኞችን አይወድም፣ እብሪተኞችን አይወድም። እብሪተኞች ለሆነ ጊዜ እድል ሊያገኙ ይችሉ ይሆናል ለሆነ ጊዜ ሁሉ ነገር በእነሱ እጅ ያለ ሊመስላቸው ይችላል። ነገር ግን የሆነ ቀን ደግሞ ለብሪታቸው የሚከፍሉበት ጊዜ ይመጣል። ፈላ ተሐሰበን ላ ፊለን አማ ያዕመሉ ሊሙን በደለኞች ከሚሰሩት ነገር አላህ ዘንጊ እንዳይመስልህ የሚረሳ እንዳይመስልህ። እነማ ዩአኸርሁም ሊየውምን ተሽከሱ ፊህ ልአብሳር ይላል። አይኖች የሚገለባበጡባቸው ቀን እስኪመጣ ነው የሚያቆያቸው። አብሽር የሆነ ቀን ቅጣታቸውን ያገኛሉ ይላል። ግፈኞች ምንጊዜም መጨረሻቸው አያምርም። ቁርአን ሌላ ቦታ ላይ ምን ይለናል?

አጥብቆ ልያዝ የሚገባ ነገር ነው ይላል ትዕግስትና ለእሴታችሁ ተገዢ እስከሆናችሁ ድረስ አሸናፊ ናችሁ አብሽሩ ይላል ስለዚህ ጊዜያዊ የሆነውን ችግር ጊዜያዊ የሆነውን መሸነፍ ማየት አያስፈልግም የሰው ልጅ ፍትህ እስካለው ድረስ እውነትን እስከያዘ ድረስ በደለኝነትን እስከገፋ ድረስ አንድ ቀን ማሸነፉ አይቀርም ይትሶል የማተር ኦፍ ታይም ግን ግፈኞች ሁልጊዜም እስከ መጨረሻው ቀጣይ የሆኑ ይመስላቸዋል ይሄ የግፍ ስርዓታቸው የሚነቃነቃ አይመስላቸውም ያሰቡትን ያደርጋሉ። መጨረሻ ላይ ግን መያዛቸው አይቀር ማለት ነው።